ሳምሪ ድስማች አቤኒዘር ይባል፣ እንትና ይባል፣ እከሌም ይባል፣ እንትን ይባል እያልሽ ስለሰው ሰው ህይወት ከምትተነትኝ ማርያም፣ የምሬን ነው የምልሽ ከምትተነትኝ የአብዱ ልጅ ግልጫይ ከምትተነተኝ ዲስማቸው የሰውን ህይወት የራስሽን ህይወት፣ የኔ ቆንጆ ወንድምሽን እርጅ። ወንድምሽ ችግር ውስጥ ነው ያለው፣ እርጁ። ለምንድነው ለምንድነው እንደዚህ የሚላክልኝ አልገባኝ። እና ምንድነው ያልሽ? መጨረሻ ላይ በጦንቃ ያልሽ፣ በጦንቃ አትመኝ። አታምንም ታምናለች። ይህንንም አንዴ ሳምሪ ዲቦ በማታም ይፋል ብላለች፣ ብላለች፣ ብላለች፣ ብላለች። እኔ አቋንቼ ብላለች። እዚህ ነገር ውስጥ እኮ መግባት አልፈልግም። ዲቦራን እንደ እኔ ያለችውን ታጋለች። እኔ ደግሞ አሁን ለምሳሌ ዲቦራ መረጃ መጣች፣ እናቴ ትላም ሸርሙጣ ተብላለች አለች። ቪዲዮ ስላት ቪዲዮ አሰማች። አንቺም ደግሞ ዲቦራ እንደዚህ አያቶቻችን ያንቺን የሚውላቸውንም አንድ ስለሆነ የተናገረችበትን ቪዲዮ አምጪ። እንዲ አሁን እኮ እኔ እኮ ይኸውልሽ ወንድሟ እኛ ቤት ይሰራ ነበር ይሰራ ነበር። አሁንም እደግመዋለሁ እኛ ቤት ይሰራ ነበር። እኛ ቤት ይሰራ ነበረ ወንድሟ እንደ ቤተሰብ እንደ ይሰራ ነበር። እኛ ቤት ወደ አባቴ በጣም ነው የሚግባቡት። ስቲል በጣም ይሰራ ነበር። ውሸት እኮ አለ። ወሮ ምን ጉድ ይፈላ ውሸት እኮ አይደለም። አሁንም ደግሞ አለው ለዛውም በፍቅር ነው የነገርኳት የኔ ማር ተረጋጊ እያልኩ ተናግረሻል። ዲቦተዲቦና ቆይ ማርያን ብሪጅ ስቶን አሁን ሳምሪ ልታገኘው አልቻለችም ቪዲዮውን ቤዛ ደግሞ ቤዛ አለ ብላለች። የተረዳሁት ምንመሰለች እግዚአብሔር እጃቸውን የቁረጠው እና እነዚህ ሞዴሬተሮች መተው። ለሳምሪ ጽፈውላት እነዚህ ኮሜንታተሮች መተው ጽፈውላት ከሆነ ይሄንን ነገር ከላ ቤዛ ሰምቻለሁ ብላለች። ብርጅስ ቤዛ የሰማሽው ነገር ካለ ሪከርድ እንትን በይና፣ ዲቦ ይቅርታ ትጠይቃለች። እኔ ትሚ እኔ ከጅምር እስከ ጭርሱ ላይቭ ላይ ነበርኩኝ። ቁጭ ብዬ ዲቦራን እያዳመጥኳት ነው። ምንም አልጻፍኩላትም። ግን ከፍቼ ቁጭ ብዬ እያየውን ወንድሞቼን ሁላ እንዳውም ሼር አደረኩላቸውና አረ ምንድን ነው የጆን ልጅ እኮ ወደ አልሆነ ነገር እየሄደች ነው። ቤት ውስጥ እየተሳደበች ነው። ፋዘር ደግሞ አባቴ እዚህ ጋር ደግሞ ምን ያደርግ። እነሱ ሁለቱ እንደፈለጉ እንደፈለጉ ይሁኑ። ቤዛ ፋዘር ነው ጠንቋይ ነው አላልኩም። አረ ድቦራ፣ በስመ አብ ብለሽ አልኩ። ስሚ፣ ኮሜንት ላይ አባቷ እንደውም እንደዚህ ነው ብለው ሲጽፉ አልኩ እኔ እንደዚህ አይነት ነገር አልናገርም ነው ያልኩት። አረ ሪከርድ አምጪ በእናትሽ፣ ሴትዮ ዝም ብለሽ ብለሽ ብለሻል ብለሻል አትበይም፣ አምጪ። እንደዛ ደግሞ ካልሽ አንቺ ያውልሽ እኔ ዲቦራክ እንደዛ ተናግራ ከሆነ እናቴን ሰድባለች፣ ይጠይቅልኛ። እናቴን ሰድባለች ብላለች፣ አባቴን ሰድባለች ብላለች። ዲቦ ዝም በይ በቃ። ቤዚ ሳምሬ የተናገረችንም እሷም የተናገሩትን የሁለቱም እኮ ስህተት ነው ብለን እንድናልፍና ወደ ሰላሙ እንድንመጣ ኮ ቤዚ። አሁን ቤዚን በጣም ኢሞሽናል ያደረገሽ ይሄ አሁን፣ ቤዚ አያታችንን እንትና ኪሁን አያታችንን ተናገረች ነው እኔ ቤዚ እግዚአብሔርን ነው የምልሽ። ኪውን ጋ ሄጄ ታክሲ ይዤ የዛሬ ላይቫን ሙሉን አስወጣታለሁ ከፈለግሽ ሙሉን። ጤና ይስጥልኝ፣ እንዴት ናቸው? አንድ ልናገር ና ጠዋት ስራ ገቢ ስለሆንኩኝ አንድ ላውራ። ይቅርታ፣ ያም አለ ይህም አለ፣ ሁለቱንም ወደ ሶሉሽን መፍጠር ይሻላል። ማለት ያም ያለውን አለ፣ ይሄኛውም ያለውን አለ። ነገር ግን አሁን እኛ የምንፈልገው ሰላም ነው ስለዚህ ድቦራም አትፈተሻል፣ ሳምሪም አትፈታለች። በመጀመሪያ ደረጃ ወንድሜ ወንድሜ ፋይሰል እየሰማኸኝ ከሆነ መረጃ ይምጣልኝ። አሁን እኔ የምፈልገው ሰላሙ ምናምን ቶ እና እርዳታ ለምናምን ብላችሁ እርቀት ሄዳችኋል ኖ መረጃ ፈልጋለሁ። እኔ እንደዛ ያላችሁበትን ህግ ጋር ይዤ ስለምሄድ መረጃ ስለምፈልግ ነው። አሁን ለህግ ከፍ ያቺ ድቦራ ለአንቺ ህግ አያስፈልግም፣ ተከባበሪ ናውሪ እንጂ ዋ አያስፈልግም። በእናትሽ ተረጋግጠሽ አላምጪም። ቤተሰቦቿ እናቃጥላለን፣ እናርዳለን እያላችሁ አለበ እንዲ በዛ ልክ እያወራሽ አልነበር እንዴ? ቆይ እኔ አንዴ ልናገር። ሰው እናርዳለን እያልሽ ማን ነሽ ዲቦ እኔ ቅድም የገባሁት አንቺም ተይ፣ አንቺም ተይ ልል ነው በመካከላቸው የገባሁት። እሺ ግን ወንድሜ አንዴ ግን መረጃ ይመጣልኝ። አሁን የተሳደብኩበት መረጃን እየፈለኩ ነው ያለው ትለኝ። አይ ተይው በቃ፣ ይመጣልኝ። አልተው ስለማልተው መረጃ መምጣት አለ። መሸነፍ እኮ አዋቂነት እኮ ነው። አይ መሸነፍ አይደለም። ይኸውልህ እኔ ስለማለካ ስለማለካ ለምቷሻል፣ ሻንቺ ቀዳዳ ብለሻል መስል ብላለች።

እመቤቴ ነው አጀን ረሌሻን ብላ ትሰድባለች እንዴ! ምሪ እየሰማሽን ሆ ብላት። በቃል አይደለም መቼስ ቲክቶክ ላይ አይደለም ተናግረን ስናስነጥስ ሪከርድ ይደረጋል፣ አይደለም ስናስነጥስ፣ አይደለም ጥብስ ወሬ ተገኝቶ አይደለም ሪከርዶች ከዚና ሰባት ቤት ዘራችሁ ይለቅ ምታስወጡ ሰባት ቤት ሙሪተሩ ናችሁ፣ ዘራችሁ ይለቅ እስኪ አሁን በእንቋጫው እና ወደ ሶሉሽን ነ አንቺ የሚያጠፋውት ያጠፋውት ነገር ካለ ይቅርታ፣ እሷ የሚያጠፋውት ነገር ካለ ይሄ ነገር ይቅርታ፣ በስ እለፉት። እኔ እኔ ወንድሟ እኛ ጋር ይሰራል ማለት ጥፋት አይደለም። ቢከስ ስለሚሰራ ስለነበር ጥፋት አይደለም። ይቅርታ አልጠይቅም በሱ ተረዳሽ፣ ምንም ችግር የለው። ማን ጠይቅለን ጠይቃለን። እናት አባቷን የሰደብኩበት ሲመጣልኝ እኔ ተንበርክኬ ነው ይቅርታ የምጠይቀው፣ ቆሜም አደለም እናትና አባቷን። እኔ ለሁለታችሁም ይቅርታ ለዲቦም የቆሻሻ ልጆች እናታችሁ ድንጋይ ታስበላችሁ ምታስወጡኝ ማለት ነው? ምታስወጡኝ የቆሻሻ ልጆች። እዚህ ጋር ትላልቅ ሰዎች ትቁጭ ብለን እባካችሁ አትሳደው። እባካችሁ ስድብ አግባብ አይደለም። እባካችሁ እና ለሁለታችሁም እኔ ይቅርታ። ለዲቦራም ለሳምሪ ለሰሚራም ሆነ ለዲቦራ ቅርብ ሰው ነኝ። እባካችሁ ለሁለታችሁ እኔ ይቅርታ ከነ ቤተሰቦቻችሁ ለተፈጠረው ነገር በጣም ይቅርታ ጎንበስ ብዬ። ስለዚህ ሰላም እንፍጠር፣ ሰላም እንኑር። እዚህ ጋ እናቶቻችን የሉ፣ አባቶቻችን የሉ። እዚህ ያለነው ስደት ነን። ስለዚህ አንቺ ለአንቺ፣ አንቺ ለኔ፣ እንደዛ ተደጋግፈን ነው እየኖርን ነው ያለ ነው ረዥም አመት ቁጭ ብለናል። እስከ ዛሬ ወደ ሀገራችን ያልገባን ሰዎች ነን። ስለዚህ ክፉ ደግ ብዙ ያሳለፍን ሰዎች ነን። ነገሮችን በአጭር እንቋጫቸው እንጂ መሰዳደቁ የሆነ ሶሉሽን የሚያመጣ ነገር አይደለም። ስለዚህ ለሁለታችሁም ይቅርታ፣ ነገሩን እንቋጨው፣ ቤተሰብም ይረጋጋ። አሁን እዛ እየተረባበሹ ነው። ቆይ ፋይሰሌ፣ አሁን አንተ ባልከው ነው እኔም የምፈልገው ያንን ነው። ገባ። ምንም የማያውቁ ቤተሰቦች መበጣበጥ የለባቸውም። ስለዚህ ትላልቅ ሰዎች ይግቡና ይሄንን ነገር ሶሉሽን ይፍጠሩበት። አሁን ደውዬ ቤተሰቦች የሚማለጅ ጋር ደውያለሁ። የዲቦራ ቤተሰቦች እና እነሱ ሰላም ፈጥረዋል። እነሱ ሰላም ፈጥረዋል። እነዚህም ደግሞ ሰላም መፍጠር ነው። ስለዚህ ለሁለቱም ሰላም ለምን። በጣም አከብራለሁ። ወንድሜ በጣም አከብርሃለሁ። መረጃው ሲመጣልኝ መረጃው ሲመጣልኝ ቅርታ ጠይቃለሁ። መረጃኔ ለአንቺ ይቅርታ ልበል እሺ? ይህን ህዝብ እዚህ ጋ ምንድነው፣ ሰዎች እና እርዳታለን ስለተባለ ነው። ቤተሰቦች ሊያርዱ ስለነበር ችግር የለውም ወንድሜ፣ ችግር የለውም። እኔ ለአንቺ ይቅርታ እላለሁ። ችግር የለውም፣ ችግር የለውም። በዲቦራስም ቤዚ ከታች አለች ሳምሪ፣ በዲቦራስም ዲቦራ ያጠፋችሁ ጥፋት አለ ብላችሁ የምታምኑት በኔም በፋይሰልም በአስራ አራት ሺህ ሶማሊቅርዲቦራስም ተሰጋደቡ ስትፈልጉ ዲቦ ሚውት አድርጊ። ምን ሆነች ነው አንቺ? መረጃ ለምንለም በቃ መረጃ የለም። ቤተሰብ ጋር ደግሞ የደረሰው እንዲህ እንዲያለች ተብለች ነው መረጃ በሌለው ወሬ ገባሽ ዲቦ፣ አንቺ ስላልነበርሽበት ነገር አልሻት በውሸት ወሬ፣ በውሸት ወሬ መረጃ ሌለ ከሷ ጋር በሕግ ሂጂ ከፈለግሽ ያለው ነገር ይሄ ነው የሚሆነው። አላስፈላጊ ችግር ውስጥ ገብተው ነበር። እዛ ራሱ ማለት ነው። ፋይሰል አንደኛ ድቦራ ነበረች። ወይኔ ድቦራ፣ ይኸውልህ፣ እኔ እንጃ። እኔ ፋይሰል፣ ይኸውልህ ወንድሜ ስማኝ፣ አላስፈላጊ እኔና አንቺ ነገ እናወራለን። እኔ ቢሮ ትምጪ እና እናወራለን። ችግር የለውም፣ ያው ጎረቤት አይደለም ያለ ነው አጠገብ ለአጠገብ እኮ ነው ያለነው። ስለዚህ ችግር የለውም። አንደኛ ዲቦራ፣ እስቲ በእናታችሁ ከሰጣችሁ እንደና ትስጡኝ። እዛ ዲቦራ አልነበረችም። ላይቡ ላይ ቤቷን ከፍታ ጨዋታ ላይ ነው። ቤታ ነይ እንውጣ፣ በቃ ውጭ። አይ ይደብራል እንደዚህ። እኔ አከብርሃለሁ፣ እግዚአብሔርን እኔ አከብርሃለሁ። ስለዚህ ይቅርታ፣ በቃ ምንም ችግር የለውም። ይቅርታ አልኩኝ አይደል እንዴ በዛ መጠን ቤተሰቦችን ከፍ ዝቅ አድርጋ የተሳደበችው እሷ ናት። ገባክ? አንድ ለአንድ እኮ ናቸው። በፍጹም አይደለንም። በፍጹም አዋቂነት እኮ ነው ይቅርታ ማለት እኮ ትልቅነት እኮ ነው። በጣም ትልቅ ሰው መሆንሽን ነው የሚያመላክተው። መረጃ ሳይ ቅርታ ላለሁ አለበለዚያ ግን እየሰማኝ ነው ፋሲል፣ ይኸው አንተ ፌር ከሆንክ ማለት ነው፣ እውነተኛ ሰው ከሆንክ ለሽምግልና ለመምጣት አንድ ሰው መጀመሪያ ጥፋቱን አምኖ ነው ይቅርታ የሚጠይቀው። በይቅርታ ዝም ብሎ ይቅርታ ይቅርታ ተብሎ አይደፋፈንም። አይደለ በዛ ርቀት ተኬዶ፣ መሲ ቤተሰቦቿ በጣም እየሰማች ነው ትላም ትላቸው ይንጠባጠባል እየተባለ ነው ሲሰደቡ የነበሩት የዲቦራ ቤተሰቦች። የዲቦራ ደግሞ የሷን ቤተሰብ ከተሳደበች፣ ሁለቱም መረጃ ያምጡ ላጠፉት ነገር ይቅርታ ጠይቀው በይቅርታ ሄደ እንጂ አሁን ይሄ ዝም ብሎ ተዳፍኖ የሚሄድ ነገር አይደለም። የተናገሩት ግማሾቹ በህግ ሁሉ የሚያስጠይቅ ነገር ነው። አሁን እራሱ ቤታቸውን ከፍቶ እየተሳደቡን ያሉት ገባ። መረጃ ያለው ሰው እውነታ ያለው ሰው እውነታውን ይዞ መጥቶ እዚህ ጋር ይጋፈጣል እንጂ እዚህ ጋር መረጃ አምጪ እየተባለ ወታዛ ጋር መሳደብ አያስፈልግም። ሲጀመርም እንደዚሁ እንዴት ነው የከመሬት ተነስቶ ጥላቻ ስላለባቸውና የሆነ ቤተሰቦች ላይ የሆነ ነገር ማድረግ ስለተፈለገ ነው በዚህ ርቀት የሚሄዱ እውነተኛ ሰው ከሆንክ በእነሱም ሄደ መረጃ አውጡ። እሷም ጥፋቷን አምና ይቅርታ ተጠይቅ፣ ያችኛ ማምናት ተጠይቅ ይደረግና ሰላም ይፈጣል። ገባት ዝም ብለ ተነስተ ቅርታ ቅርታ ሳይሆን ዲቦራ ያጠፋችበትንም ነገር ይታወቅ። እኔም እራሱ እናንተ አሁን የሴት ወሬ ስለሆነ ይንዛዛል። ገብቶሻላ ወንድ ደግሞ ሲገባበት ነገሩን በአጭሩ መቋጨት ነው። ዲቦራ ደግሞ ትጠይቅ ለዲቦራ ሲሆን ድፍንፍን አድርገህ ይቅርታ ጠይቅ። ቤተሰቦቿን ያን ያህል በገጀራ ናርደቅርበ ከሆን እሷንም ሄደክ ያችኛን ያጠፋችሁን ጥፋት አደባባይ ላይ ቅርታ አስጠይቃት። አሁን ወታ የተሳደበች ነው ያለች፣ ቤታቸውን ከፍቶ የተሳደቡ ነው። እሺ ችግር የለውም እኔ ያኛው እሷን ደውዬ አናግራታለሁ። ነገር ግን እዚህ ግን ሁለቱንም ማስታረቅ ነው የተያያዝ ነው እንጂ ያኛው ይበልጣል የኛው ያንሳል እንደዚ ያልነው ነገር የለም። ወደ ሶሉሽን ነው፣ ወደ ሶሉሽን እንምጣ። በቃ እኔ ወደ መጀመሪያ ፋይሰል፣ ሄደህ ከዛ የምትናገሯን ሄደህ አስቁምልኝ፣ አስቁማት። ገባህ? አሁን እዚህ ጋ መተህ ምንም ምንም የሚፈጠር እንትን የለም። እኔ እየወረድኩ ነው። ቴንክ ዩ። በጣም ስለ ስለነበረው ነገር ቻው። አረቆ ቆይ አንዴ። ኦ ማይ ጋድ፣ ሶሪ ፋይሰል። አንተ ሁለቱን ፋሚሊ ምታ ሆነ እንግዲህ ቤተሰባቸው እያየ ናቸው ነው ገብተው የሚሳደቡት ያሉ ልጆቹ ናቸው። እሷ አልተሳደበችም ካምሆና እያናገረቻቸው ነው። እነሱ ባለጊዜ ስለሆኑ ነው እየመጡ እዚህ ጋ እንደ ልባቸው እናት አባት እየተሳደቡ የሚወርዱት። ባለጊዜ አገሩ በቃ ኦሮሞ ካልሆነ መኖር አይቻልም ማለት ነው። እንደዛ እያሉን ነው እየነገሩን ያሉ። ይሄ እኮ ለሁላችንም ነው መልዕክቱ፣ እየደረሰ ያለው ምን አይነት አማርኛ ነው ሚዲያ ላይ ወጥተው የሚናገሩት? ባለ ጊዜ ኮንክ ኦሮሞ ኮንክ፣ የሰው ጎረቤት አብረ የበላ ጠጣኸውን ጎረቤት በሜንጫ አመታለው አንገት እደፋለው ምናምን፣ እንደዚህ ሶሻል ሚዲያ ላይ አይደብርም ግን? እንዴ አይደብርም! ምን አይነት ኢትዮጵያ ነው እያስተናገድን ያለ? ነው ኦሮሞ ሳይሰደብ ተሰድብ ያለው ብለው አንገተጎረቤት እያሉ ነው በዚህ መልኩ የሚኗኗሩት። ይሄ ለእኛም ጭምር ነው እኮ መልዕክት እያስተላለፉልን ያለ። ኦሮሞ ከሆነ ከተሰደበ ይገላሉ። እነሱ ግን የሰው እናት የሰው አባት እዚህ ጋር እንኳን ተቀምጠን ለእዚህ ሁሉ ሰው እንኳን ክብር ሳይኖራቸው ገብተው ተሳድበው እየወረዱ ነው በብልግና ስልግ። ስለዚህ መቆጣት ካለብህ ይሄ ነገር እንዲበርድ የምትፈልግ ከሆነ ውነት፣ አንተ የሁለቱ ጎረቤት ከሆነ እነዚህ ጋጠወጥ የሆኑትን ሰዎች አስቆማቸው። የምን ስድነት ነው? የምን ብልግና ነው? ማን አባቷ ናት? የሰው ጎረቤት አብሎ የጠጣ ሚዲያ ላይ ስለተጣላች እናቷን አንገቷን እቆርጣለሁ። ወንድ ከሆነች እናቷ ካለች አንድ ሀገር ከሆኑ እሷን ቀጥራት ነው መጣላት ያለባት፣ ከዲቦ ጋር ተቀጣጥራ። እናትና ቤተሰብ ለምን ያነካካሉ? ሰው ጋር መስራት ደግሞ ሰው ጋር ተቀጥሮ መስራት መስረቅ ነው እንደሚያሳፍረው፣ መስራት አያሳፍርም። ስለዚህ እኛ ጋር ሰርታለች ማለት በዚህ መልኩ በሜንጫ እናርዳለን አንገትሽን፣ የወንድምሽን እንጎለጉላለን እናትሽን እንጎለጉላለን። ምን ማለት ነው? ምን ማለት ነው? ይሄኮ በጣም የሚገርም ሀገር እየሆነ መምጣቱን እናያሰል። ለነገሩ አሁንም ሰሞኑን የነበረውን ሚዲያ ላይ ያለው እውነት ነው ማለት ነው እንደዚች አይነት ኢትዮጵያ ከሆነች ሳልገባባት ለምን እድሜ ልኬን አልቀረም። ገለቴ ማነው የምትባለው? ያደረገችውን ነው ባሏን፣ በዚህ መልኩ አይኑንና ምኑን አውጥተው ደብድበው አውጥተዋል። ሶ ያ ትክክል ነው ማለት ነው። ኢትዮጵያ ውስጥ ኦሮሞ ከሆንክ ምንም ኬዝ ምናምን አይታይም። የሰው ጎረቤት ሄዳ አንገት አርደ አይንን ትጎለጉላለ ማለት ነው። ይችኛዋ ኢትዮጵያ ናት ያለችው። እንተያያለን፣ እግዚአብሔር ምስክሬ ነው። በዚህ መልኩ ከሆነ ኢትዮጵያ ውስጥ የምንኖረው እንተያያለን። ኢትዮጵያ በአናቷ ትዘቀዘቃለች። እንዲህ አይነት ኢትዮጵያ ካለች አብረን እንኗኗራለን። ኖ ለምን የፈለኩትን አላጣም። እንዲህ አይነት ኢትዮጵያ ውስጥ አንኖራትም። እንኗኗራለን ኦሮሞ ስለሆንክ ምንም ነገር መብት ተከብሮ ይኖረ ሌላ ሰው ሳይሳደብ ክሬት ተደርጎ በግድ ብቻ ኦሮሞ ስለሆን ከሀገሩ የኔ ነው ብላ አንገትን አርዳለው የምትባል ኢትዮጵያ የምንኗኗርበት ነገር የለም። እንዲህ አይነት ብልግና አንደኛ ነገር ኢትዮጵያ ውስጥ ላለው እንኳን ላለው አሁን ላለው ነገር እንኳን አክሴፕትም አይደረግ። ይሄን እየወጡ የሚያሳዩ ቆሻሻ የቆሻሻ ስብስብ ነው። ይሄ ኢትዮጵያ ውስጥ ባይካሄድም እንደሚካሄድ ግን ተርጉሞ እያሳዩን ነው። ይሄ ነገ ለእኛም ምን እንደሆነ እንደሚካሄድ እንድናስብ ያደርገናል። በአፋቸው ሙሉ ወጥተው እንዲህ የመናገር ሞራል ካላቸው ይሄ እውነት ነው፣ ኢትዮጵያ ውስጥ እየተተገበረ ያለው ማለት ነው እኛ ኢትዮጵያ ገብተን በቅርብ ወጥተናል። እንዲህ አይነት ነገር ሲካሄድ አላየሁም፣ ግን ይካሄዳል ማለት ነው። አሁን በቅርብ አይተናል በገለቴ። አሁን ደግሞ ዛሬ ደቅመውታል። አምጡ ፕሩፍ ሲባሉ ማምጣት አይችልም። ግን ምንድን ነው የሚያሉት? መሳደብ። በግድ ሰድባናለች። አልሰደበቻቸውም። አሳዩኝ አለች አይደል እንዴ? ማምጣት አልቻሉም ሪኮርዱን። ስላልቻሉ ይሳደባሉ። በግድ ሰድበሽናል። ሪዝም ግን የላቸውም። ኦሮሞ ነኝ፣ በቃ እኔ ነኝ አንደኛ። ፋኪው ሀጠራ ሁላ ባይ እናታችሁ አፈር ትብላ። ሮሚ ያለችው መሲ ትክክል ነው። ማርያምን ትክክል ነው። ተሳድባ ከምትወጣ እናትሽ እንደዚህ ምናምን ብላ ከምትወጣ ቪዲዮ ማምጣት ነው።